እስራኤል ወደ ጋዛ እርዳታ እንዲገባ ብትፈቅድም የእርዳታ መኪኖች አሁንም በድንበር ላይ ቆመው ይገኛሉ ተባለ። የእስራኤል ጦርት ከሶስት ወራት አሰቃቂ እገዳ በኋላ አንድ መቶ የሰብአዊ እርዳታ መኪኖች ወደ ጋዛ እንዲገቡ ተፈቅደዋል። ነገር ግን ተፈቅደዋል ከተባለ በኋላ የጭነት መኪኖች ወደ ፊልስጤም እንዲጓዙ ወታደራዊ ፈቃድ ቢያገኙም አሁን ድንበሩን ተሻግረው መሄድ እንዳልቻሉ ተገልጿል። እንደ አልጀዚራ ዘገባ ከሆነም ተሽከርካሪዎቹ አሁንም በድንበር ማቋረጫ ላይ ቆመው ፈቃዱን ካገኙ ተሽከርካሪዎች ውስጥ አምስት መኪኖች ብቻ ናቸው ወደ ጋዛ የገቡት ተብሏል። ይህ በጋዛ ውስጥ ያለው ስልታዊ የእርዳታ እገዳ ሌላ ምልክት ሊሆን ይችላል፣ የሚባለውን ዘገባ ብዙ ተቺዎች የእስራኤል የእርዳታ መኪኖች መግቢያ እያዘገየች ነው ይላሉ። በእስራኤል የሚደገፈው የጋዛ ሂውማኒቴሪያን ፋውንዴሽን በዚህ ወር መጨረሻ ላይ በጋዛ ውስጥ መስራት ይጀምራል ተብሎ የሚጠበቅ ሲሆን ምናልባትም ድርጅቱ እስከሚጀምር ድረስ የእርዳታ ሂደቱ ሊስተጓጉል ይችላል የተባለ ሲሆን፣ በሌላ በኩል ደግሞ የእስራኤል መንግስት በእርዳታ ጉዳይ ላይ በእጅጉ ተከፋፍሏል የሚሉ ግምቶች አሉ። ቻይና 500 ሚሊዮን ዶላር ለዓለም ጤና ድርጅት እንደምትለግስ ቃል ገባች። ቻይና በሚቀጥሉት አምስት ዓመታት ለዓለም ጤና ድርጅት 500 ሚሊዮን ዶላር ለመስጠት ቃል ገብታለች። ይህም ቻይና ለዓለም ጤና ድርጅት ድጋፍ ከሚያደርጉ ሀገራት ውስጥ በቀዳሚነት እንድትቀመጥ ያደርጋታል። አሜሪካ ከዓለም ጤና ድርጅት ለአባልነት እራሷን ማግለሏን ተከትሎ ታደርገው የነበረውን ድጋፍ በማቋረጥ ቻይና ትልቁ አለጋሽ ሀገር ሆናለችም ነው የተባለው። ቻይና ይህንን ሀሳብ ያቀረበችው በጄኔቫ እየተካሄደ የነበረውን አለም አቀፍ የጤና ጉባኤ ላይ ሲሆን ድጋፉ ቻይና ከሌሎች ሀገራት ጋር በጋራ ለመስራት ያላትን አቋም የሚያሳይ መሆኑ ተገልጿል። የአለም ጤና ድርጅት አቅዶት የነበረውን የ2026 በጀት በ21 በመቶ በመቀነስ ወደ 4.2 ቢሊዮን ዶላር ዶላር ዝቅ ያደረገ ሲሆን ይህም በዋናነት በትራምፕ አስተዳደር በተወሰነ እርምጃ ምክንያት የገንዘብ እጥረት በማጋጠሙ ነው ተብሏል። የቻይና ውሳኔ በዓለም አቀፍ ደረጃ ተሰሚነቷን ለመጨመር እያደረገችው ካሉ ተግባራቶች እንዳንዱ ሊወሰድ እንደሚችል የዋሽንግተን ፖስት ዘገባ አመላክቷል። አሜሪካ ከዓለም ጤና ድርጅት መገለሏን ተከትሎ ቻይና እያደረገች ያለችውን እንቅስቃሴ በዓለም የጤና ሴክተር፣ የአየር ንብረት ለውጥና በሌሎች ተያያዥ ጉዳዮች ላይ ያላትን ተጽዕኖ እንደሚያሳድግላትም ተነግሯል። ሶስት የመናዊያን በኤርትራ ባህር መገደላቸውን የሀገሪቱ መንግስት አስታወቀ። የየመን ዜና አገልግሎት ሳባ እንደዘገበው የኤርትራ ባህር ኃይል አባላት በየመናዊያን አሳ ማስገሪያ ጀልባ ላይ በከፈቱት ተኩስ ግድያ ሊፈጸም ችሏል። በጀልባው ውስጥ 31 የመናዊያን አሳ አስጋሪዎች እንደነበሩ የጠቀሰው ዘገባው በተከፈተባቸው ተኩስ ሁለቱ ወዲያውኑ ህይወታቸው ማለፉን አስታውቋል። ሶስተኛው የመናዊ ደግሞ ቆስሎ ከፍተኛ ጉዳት ካጋጠመ በኋላ በተመሳሳይ ለሞት መዳረጉን ዘገባው አስረድቷል። የየመን ግብርና ሚኒስቴር ባወጣው መግለጫ ግድያውን አጥብቆ እንደሚያወግስ መግለጹንም ሳባ ዘግቧል። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው ተባለ። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው ሲል መሰረት ሚዲያ ዘግቧል። የዜና ምንጩ ጠቅላይ ሚኒስትሩ ጠፈር ላይ በመሆን ለዓለም ሕዝብ የሰላም መልእክት ለማስተላለፍ ማቀዳቸውን አረጋግጫሉ ማለቱ ዳጉ ጆርናል አሰምቷል። የጉዞ እቅዱ ከተሳካ ወደ ጠፈር የተጓዙት የመጀመሪያው የዓለማችን መሪም ያደርጋቸዋል። በዓለም ታሪክ ወደ ጠፈር የተጓዙ ሰዎች ቁጥር 721 እንደሆነ የታሪክ ድርሳናት ያሳያሉ። ከእነዚህም ውስጥ አብዛኛዎቹ የጠፈር ተመራማሪዎች ሲሆኑ ከቅርብ ዓመታት ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛውን ንፍቀ ክበብ የጠፈር ጉብኝት አድርገዋል። ሁለት የእስራኤል ኤምባሲ አባላት በዋሽንግተን ዲሲ አሜሪካ ተገደሉ። የኤምባሲ ሰራተኞች በአይሁድ ሙዚየም አቅራቢያ አሊያም በሙዚየሙ ውጭ ነው የተተኮሰባቸው። ፖሊስ የሰላሳ ዓመት ተጠርጣሪ በቁጥጥር ስር የዋለ ሲሆን እንዲህ አይነቱን የሽብር ድርጊት አንታገስም ሲል መግለጫ አውጥቷል። የሜትሮፖሊታንቱ ፖሊስ ዲፓርትመንት ኃላፊው ፓሜላ ኤስሚዝ የሰላሳ ዓመቱ የቺካጎ አሊያም ሮድሪጌዝ ከጥቃቱ ጋር በተገናኘ በቁጥጥር ስር መዋሉን ይፋ አድርጓል። ተኩስ ከመከፈቱ በፊት ተጠርጣሪው ከሙዚየሙ ውጭ ሲንቀሳቀስ ነበርም ብለዋል። ወደ አራት ሰዎች ተጠርጣሪው ከተጠጋ በኋላ ተኩሱ ከፍቶ ሁለቱን የእስራኤል ኤምባሲ አባላት ሕይወት ቀጥፏል። ስሚዝ እንደሚሉት ተጠርጣሪው ነጻ ፍልስጤም የሚል መፈክር ሲያዝ አሰምቷል። ፖሊስ የተጠርጣሪው ጥቃት ፍላጎት ምንድን ነው የሚለውን ማጣራት ላይ መሆኑንም አስገንዝቧል። የዋሽንግተን ዲሲ ከንቲባ አስተዳደራቸው ይህንን አይነት የሽብር ድርጊት ቆመው እንደማይመለከተውና እንደማይታገሰው አስጠንቅቀዋል። በአሜሪካ የእስራኤል ኤምባሲ ሟቾች ለጋብቻ እየተዘጋጁ የነበሩ ጥንዶችም ናቸው ብለዋል። ፕሬዚዳንት ዶናልድ ትራምፕ ቢሆንም በዋሽንግተን የተፈጸመውን ጥቃት ምንጩ ጸረ ሴማዊነት ነው ብለውታል። ልዑል አልዋሊድ ቢን ካሊድ ቢን ታላል በ1997 ነበር በመኪና አደጋ ምክንያት ኮማ ውስጥ የገባው። ነገር ግን ከዛን ጊዜ ጀምሮ ሊነቃ አልቻለም። ዶክተሮች ህይወቱ ይቋረጥ የሚል ሀሳብ ቢያመጡም አባቱ ልዑል ካሊድ ግን በፍጹም አይደረግም፣ በፈጣሪ ተስፋ አልቆርጥም ያለ ሲሆን የዓለም ህዝብ ዱአና ጾሎት እንዲያደርጉላቸውም ተማጽነዋል። የአሜሪካ መንግስት ያለበት ዕዳ 36.2 ትሪሊዮን ዶላር ደርሷል። ይህም ከአሜሪካ አጠቃላይ የሀገር ውስጥ ምርት አንጻር 122 በመቶ ሆኗል። የአሜሪካ ብሔራዊ ዕዳ በየሶስት ወሩ በአንድ ትሪሊዮን ዶላር ይጨምራል። ከ36.2 ትሪሊዮን ዶላሩ የአሜሪካ እዳ ውስጥ ሶስት አራተኛው ከሀገር ውስጥ ባለሀብቶች የቀረበ ሲሆን ባለሀብቱ ዋረን ቡፌት የ314 ቢሊዮን ዶላር ዋጋ ያላቸውን የአሜሪካ ግምጃ ቤት ሰነዶችን ይዘዋል አሜሪካ ካለባት ብድር ውስጥ 9.05 ትሪሊዮን ዶላር የያዙት ከአሜሪካ ውጭ ያሉ አካላት መሆናቸውን አልጀዚራ ዘግቧል ከዚህ ውስጥ የጃፓን የዩናይትድ ኪንግደም ና የቻይና ባለሀብቶችና ተቋማት ከፍተኛውን ድርሻ ይዘዋል እስራኤል በኢራን የኒውክለር ኃይል ላይ ጥቃት ለመፈጸር መዘጋጀቷን ተከትሎ የነዳጅ ዋጋ ከአንድ በመቶ በላይ ጨምሯል። የብሬንት ድፍድፍ ነዳጅ የሐምሌ ወር ዋጋ 68 ሳንቲም ወይም 1.04 በመቶ ከፍ ብሏል። በዩናይትድ ስቴትስ በዌስት ቴክሳስ መካከለኛ የሐምሌ ወር የድፍድፍ ነዳጅ ዋጋ የወደፊት እጣ 70 ሳንቲም ወይም 1.1 በመቶኛ መጨመር ወደ 62.73 ዶላር ከፍ ብሏል። በዩናይትድ ስቴትስ የተገኘው አዲስ መረጃ እስራኤል የኢራንን የኒውክለር መስሪያ ቤቶችን ለመምታት በዝግጅት ላይ መሆኗን ሲኤንኤን ጉዳዩን ከሚያውቁ በርካታ የአሜሪካ ባለስልጣናት ጠቅሶ ዘግቧል። ባለስልጣኖቹን ጠቅሶ ሲኤንኤን አክሎ እንደዘገበው የእስራኤል መሪዎች ጥቃት ለመፈጸም የመጨረሻ ውሳኔ ማድረጋቸውን ግልጽ አይደለም ብለዋል። እንዲህ አይነቱ ውጥረት መባባስ የኢራንን የነዳጅ አቅርቦት አደጋ ላይ የሚጥል ብቻ ሳይሆን በሰፊው ክልል ውስጥም ጭምር አደጋ እንደሚደቅን ነው ሲሉ የሸቀጦች ስትራቴጂስቶች ገልጸዋል። ኢራን በፔትሮሊየም ላኪ አገሮች ድርጅት ውስጥ በሶስተኛ ደረጃ ላይ የምትገኝ ሲሆን የእስራኤል ጥቃቷ በአገሪቱ የሚመጡትን የነዳጅ ፍሰት ሊረብሽ ይችላል። በተጨማሪም ኢራን በባህረ ስላጤ በሆርሙዝ ማለፊያ በኩል የሚተላለፈውን የነዳጅ ጫኝ በመዝጋት አጸፋውን ልትመልስ ትችላለች የሚል ስጋት አለ። በዚህ ሳውዲ አረቢያ፣ ኩዌት፣ ኢራቅና የተባበሩት አረብ ኤሚሬቶች ድፍድፍ ዘይትና ነዳጅ ወደ ውጭ መላክ እንዳይችሉ ያደርጋል። የፓኪስታን ካቢኔ ሀገሪቱ ከህንድ ጋር ያደረገችው ወታደራዊ ግጭት በብቃት መክተዋል በማለት የሀገሪቱ ጦር ኃይሎች ዋና አዛዥ ሰይድ አሲም ሙኒርን ወደ የፊልድ ማርሻል ማዕረግ አሳድገዋል። ለአጭር ቀን የቆየው ከባድ ግጭት ውስጥ የገቡት የደቡብ እስያ ጎረቤታሞቹ በአራት ቀናት ውስጥ ሚሳይሎችን እና ሰው አልባ አውሮፕላኖችን ያሳተፈ ከባድ ጦርነት አካሂደዋል። የኒክሌር ጦር መሳሪያ የታጠቁት ጎረቤታማቹ ሀገራት የአሜሪካ ፕሬዚዳንት ዶናልድ ትራምፕ በሰጡት የተኩስ አቁም ስምምነት ወደ ሰላማዊ ውይይት ተመልሰዋል። በግጭቱ ሁለቱም ሀገራት ድል መቀናጀታቸውን ያሳወቁ ቢሆኑም ፓኪስታን የበላይነት መውሰዷን በብዙዎቹ ተነግሯል። የፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ ጽህፈት ቤት ባወጣው መግለጫ እንዳመለከተው ጄኔራሉ ሰራዊቱን ለመሩበት መንገድ እውቅና በመበስጠት ድፍረትና ቆራጥነት በተሞላበት መንገድ የህንድ ጥቃቶች በብቃት መከላከልና መመከት መቻላቸውን ገልጿል። የወታደራዊ አመራሩ ድፍረትና ጀግንነት በመገንዘብ እና የፓኪስታንን ሉዓላዊነት እንዲሁም የግዛት አንድነት ለማረጋገጥ በጠላት ላይ ለወሰዱት እርምጃ የፊልድ ማርሻልነት ማዕረግ ለመስጠት መወሰኑን መግለጫው ጠቅሷል። በተጨማሪም ካቢኔው ለፓኪስታን አየር ኃይል ዋና አዛዥ ዛሂር አህመድ ባባር ሲዱ ወታደራዊ ማዕረግ እድገት ሰጥቷል። የሀገር ውስጥ ጉዳይ ሚኒስትር ዴታ ታላል ቻውድሪ ለአልጄዚራ እንደተናገሩት የፓኪስታን ጦር በሀገሪቱ ምዕራብ ድንበሮች ላይ ያለውን የሽብርተኝነት አደጋ እየተዋጋ ቆይቷል። በዚህም ሂደት የሙኒር አመራር ቆራጥነት አስደናቂ ነበር። የጃፓን የግብርና ሚኒስተር ሩዝ በነፃ ከደጋፊዎች ስለሚሰጠኝ አልገዛም በማለታቸው የምግብ ውድነት በተፈጠረበት ወቅት በሰጡት አስተያየት ስራቸውን ለቀቁ። የጃፓን የግብርና ሚኒስተር ሩዝ በነጻ በማግኘታቸው በጭራሽ አልገዛም በማለታቸው ስራቸውን የለቀቁ ሲሆን ይህም የምግብ ዋጋ መናር ባለበት ሀገር የህዝቡን ቁጣ ፈጥሯል። የሚኒስትሩ ታኮይቱ የስራ መልቀቂያ በጠቅላይ ሚኒስተሩ ሺገሩ ኢሺባ ላይ ጫና ፈጥሯል። የሩዝ ዋጋ መናርን መቆጣጠር ባለመቻላቸውና ሰፊ የኑሮ ውድነት መፍታት ባለመቻሉ በሐምሌ ወር ለሚካሄደው የከፍተኛ ምክር ቤት ምርጫ መራጮች ከወዲ ቆጥቷል። ኤቶ ሩዝ ፈጽሞ እንደማይገዙ በመግለጽ በምትኩ ከደጋፊዎቻቸው ስጦታ እንደሚሰጣቸውም ተናግረዋል። የጃፓን መንግሥት በዚህ ዓመት መጀመሪያ ላይ የዋጋ ንረት እንዲቀንስ በማሰብ 300 ሺ ቶን የሚሆን ሩዝ ከአደጋ ክምችት ከለቀቀ በኋላ ኤቶ በተጠቃሚዎች ላይ የደረሰ ጫና እንዳሳዘናቸው ተናግረው ነበር። ነገር ግን ባለፈው ቅዳሜና እሁድ በተደረገው የገቢ ማሰባሰቢያ መርሃ ግብር ላይ ኤቶ እንደተናገሩ ለራሴ ሩዝ ገዝቼ አላውቅም፣ ምክንያቱም ደጋፊዎች ስለሚለግሱ ነው ብለዋል። ኢቶ በንግግራቸው ከስልጣን የተነሱ ሲሆን ባለፈው መኸር ለሊብራል ዲሞክራቲክ ፓርቲ አመራር ከጠቅላይ ሚኒስተር ኢሽባን ጋር በመወዳደር ያልተሳካላቸውን በቀድሞው የአካባቢ ጥበቃ ሚኒስተር በሽንጅሮ ኮይዙሚ ተተክቷል። የኢቶ አስተያየት ሸማቾችን አስቆጥቷል። ለአንድ ከረጥ ኢትሮስ ከአንድ አመት በፊት ጋር ሲነጻጽር በጥፍ የሚጠጋ ዋጋ እየተጠየቀ ይገኛል። ኪዮዶ የዜና ወክል እንደዘገበው በሩዝ ዋጋ ጭማሪ ወቅት በግብርና ሚኒስተር አመራር ላይ መቆየቴ ተገቢ እንደሆነ ራሴን ጠየቅኩና አይደለም ብዬ ደመደምኩ ሲሉ ኤቶ ከስልጣን ከለቀቁ በኋላ ተናግረዋል። አሁንም ሰዎች በሩዝ ዋጋ መጨመር በሚቸግሩበት ወቅት በሚኒስትርነት ደረጃ በጣም ተገቢ ያልሆኑ አስተያየቶችን ስለሰጠው ይቅርታ ጠይቃለሁ ሲሉ ተደምጠዋል። የአርባ ምንጭ ሙዝ በዱቄት መልክ ተዘጋጅቶ ለምግብነት እየቀረበ መሆኑ ተገለጸ። አርባ ምንጭና አካባቢው በጣፋጭ ሙዝ ምርቱ ይታወቃል። ይህ የሙዝ ምርት ጥቅም ላይ ሲውል የቆየው ግን ከበሰለ በኋላ ተልጦ ለምግብነት በመጠቀም ብቻ እንደሆነ እናስታውሳለን። ከቅርብ ጊዜ ወዲህ በጥናት የተገኘው ሳይንሳዊ እውቀትን በመጠቀም ምርቱን በዱቄት መልክ አዘጋጅቶ ለምግብነት መዋል መቻሉን አርባ ምንጭ ዩኒቨርሲቲ አስታውቋል። በዩኒቨርስቲው የምርምርና ትብብር ምክትል ፕሬዚዳንት ዶክተር ተኩሎ ጋየሁ ለጋሞ ቴሌቪዥን እንዳስታወቁት ሙዝን በዱቄት መልክ አዘጋጅቶ ለምግብነት ማቅረብ የተቻለው በዩኒቨርሲቲው በሁለተኛ ድግሪ በተደረገ ጥናት ጽሁፍ ግኝት መሰረት ነው። ግኝቱ በሙዝ ምርት ላይ የሚከሰተውን ከፍተኛ ብክነት ማስቀረት ያስችላል ይላሉ። በተለይም በሕገ ወጥ ደላሎች ምክንያት የአካባቢው አርሶ አደሮች ከምርቱ ተገቢውን ጥቅም ሳያገኙ የሚቀሩበትን አካሄድ በማስቀረት ፋይዳው የጎላ መሆኑን ነው ዶክተር ተክሎ የሚናገሩት። ሙዝን በዱቄት መልክ እያመረተ ለገበያ እያቀረበ የሚገኘው የአንጆኑስ ፕሮሴሲንግ መስራች አባል አቶ ጆን ከድር ድርጅቱ በሳምንት ከአስር ኩንታል በላይ የሙዝ ምርት ዱቄት እያመረተ ለገበያ እያቀረበ መሆኑን ገልጿል። ምርቱ እስከ ስድስት ወር ሳይበላሽ እንደሚቆይ ይናገራሉ። በገንፎ፣ ዳቦ፣ እንጀራ እና በሌሎች የምግብ አይነቶች ተዘጋጅቶ ጥቅም ላይ ሊውል እንደሚችል ገልጾ አርባ ምንጭ ዩኒቨርሲቲ ለድርጅቱ ስኬት ያደረገውን ድጋፍ ላቅ ያለ እንደሆነም አመላክተዋል። የሙዝ ምርት በአዲስ መልክ ለምግብነት እየዋለ የሚገኝበት መንገድ በዩኒቨርሲቲ ውስጥ ጥናትና ምርምሮች ሼልፍ ላይ ከመቀመጥ ወደ ተግባር መቀየር መጀመራቸውን በተጨባጭ የሚያሳይ ነው ይላሉ። በድርጅቱ የስራ እድል ከማግኘቷን በተጨማሪ በስራ መለወጥ እንደሚቻል ግንዛቤ እንደፈጠረላት ወጣት መራዊት አጥናፉ ተናግራለች። የጉራጌ ዞኑን ስራ እድል ፈጠራና ኢንተርፕራይዝ ልማት መምሪያ ባዘጋጀው ባዛርና ኤግዚቢሽን ላይ የኢንተርፕራይዞችና የግል አንቀሳቃሾች ስራዎቻቸውን ይዘው ቀርበዋል። በዚህ ባዛር ላይ ይህ ወደ ቤት መኪና የተቀየረችውን ባጃጅ አንዱ የኤግዚቢሽኑ ድምቀት ነበረች። የባጃጁን የሞተር ክፍል ተጠቅሞ የቤት መኪና የሰራውን ወጣት ተመስገን ሀብታሙ እንደሚለው የቤት መኪናውን ወጪ ቆጣቢና ከፀሐይና ዝናብ መከላከል የሚያስችል እንደሆነም ተነግሯል። የቤት መኪናውን በአንድ ሊትር ቤንዚል 15 ኪሎ ሜትር የሚጓዝም እንደሆነ አመለክቷል። በአሜሪካ ሳንዲያጎ አካባቢ በተከሰከሰ አውሮፕላን ምክንያት በርካታ ቤቶችና መኪኖች በእሳት ተያይዘዋል። የአደጋው መንስኤ ምን እንደሆነና የደረሰው ጉዳት መጠን ምን እንደሆነ እስካሁን አለመታወቁን ሲኤንኤ ዘግቧል። አደጋ የደረሰባት አውሮፕላን ከ6 እስከ 8 ሰዎችን ማጓጓዝ የምትችል ሴስና 550 የምትባል ሲሆን በአደጋው ወቅት በአካባቢው ደመናማ የአየር ሁኔታም እንደነበረ ታውቋል። ደብሊዩ ኤፍ ፒ በኬንያ ለሚገኙ ስደተኞች ምግብ ማቅረብ አቅቶኛል አለ። የተባበሩ መንግሥታት ድርጅት የዓለም ምግብ ፕሮግራም ደብሊዩ ኤፍ ፒ ዛሬ ባወጣው መግለጫ በኬንያ ለሚገኙ ስደተኞች እርዳታን ለማቅረብ ከፍተኛ የበጀት እጥረት እንደገጠመው ገልጿል። ድርጅቱ በመግለጫው በሚቀጥለው ወር አንስቶ ለስደተኞቹ የሚያቀርበውን የምግብ ኮታ እንደሚቀንስ አስረድቷል። በመሆኑም ስደተኞቹ ከጁን ወር አንስቶ ቀድሞ ከነበረው ኮታቸው ውስጥ 28 ፐርሰንቱ ብቻ እንደሚያገኙ ገልጾ በገንዘብ የሚያደርገውን ድጋፍ እንደሚያቋርጥም አስታውቋል። ሙሉ ሬሽኑን ለስደተኞቹ እየሰጠ ለመቀጠል እስከ ነሐሴ ድረስ ብቻ 44 ሚሊዮን ዶላር እንደሚያስፈልገውም ጥሪ አቅርቧል።